ብሩክን ለማናደድ ነበር በሻቱ ይ ያረኩትኝ ባለፈው ሀይሚ እና ብሩኬሸር ያደረጓት ልጅ ው በዚህ መልኩ የሙዚቃዋ ነው የፊልም እንትኗ ብቻ ምርቃት ላይ ሊደርስላት ነው። በዚህ አጋጣሚ ኮንግራ ኮንግራ። እኔ ያለ ቡቡ ህይወት የለኝም። በቃ ምክንያቱም ታውቁኛላችሁ። ከዛም በፊትም ከዛም በኋላም ከማንም ወንድ ጋር መጥቼ እንደዚህ ረጅም ሰዓት ቆይቼ ረጅም ጊዜ ቆይቼ አይታችሁኝ አታቁም። ምንም ለማናደድ በሚል መረህ እንግዲህ ቴዲ የመጣው ይዞ የመጣው ጣጣጣ እንግዲህ በጣም የሃይሜና የብሩኬን ህይወት ለመመሰቃቀል ነበር። ይሄንን እዚህ ጋር ያስገባሁት ብዙዎቻችሁ እንዳትናደዱ፣ የበታችነት አይሰማችሁ፣ እሷ እንደዚህ ብላ ስላለች ሃይሚ ማለት ነው። ማፍቀር መፈቀር ጸጋ ነው። ለቴዲ ነው፣ ቴዲ እንድታዳምጠው ስለምፈልግ ነው። ምክንያቱም አንዳንድ ቪዲዮ ወደ ኋላ ሲሆኑ ምን እንዳደረገ ምን እንደሆነ ሳታዩ ልክ እንደ ቴዲ መሀል ላይ ጥልቅ ብላችሁ እኔ ለሷ ጥሩ ነኝ፣ እኔ ለሷ እበጃታለሁ ጠቅማት አለሁ አንተ አታስፈልጋትም ብሎ ማስወገድ፣ ሞራል የሚኖራቸው በመጀመሪያ መነሻቸው ምንድን ነው ማናቸው እነዚህ ሰዎች ብሎ በደንብ ማወቅ ይጠበቅብሃል። ልክ እንደ ቴዲ አይነት ሌሎቻችሁም በካፕል መካከል ውስጥ የምትገቡ ሰዎች እንድትማሩበት ብዬ ነው ይህንን ነገር ያመጣሁት ማለት ነው። የኛ ውድ ቤተሰቦች ኔስጥልን እንዴት ናችሁ? የተከበራችሁ ውድ ቤተሰቦች እንዴት አላችሁ? ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። ዛሬም አዲስ ነገር። የጀላ ሲመጥቻለሁ አዲሱ ነገር ምንድን ነው? ወደ ቪዲዮ የመጨረሻ ላይ አሳያቸዋለሁ ማለት ነው። ነገር ግን ያው ለእናንተ ብዙ ግልጽ ማድረግ አይጠበቅብኝም። ግን አንዳንድ ቆሞ ቀር ላላችሁኝ ሰዎች እኔ ምን አይነት ህይወት እንዳለኝ ራሴ ነኝ የማቀው እናንተ አይደላችሁም። የእናንተ ከንፈር ደርቆ እኔን ለመሳደብ አትቸኩሉ። ከንፈራችሁን ባዚን ቀቡ፣ እንዲሁም ፊታችሁን በደንብ ታጠቡ። እስከና አይናራችሁ እኔን ለመሳደብ አትቆሙ ማለት ነው። ያው ታውቃላችሁ እነማን እንደሆነ የእኔ ውድ ቤተሰቦች ይሄን በማለቴ ቅር እንዳይላችሁ፣ ምክንያቱም ማለት ስላለብኝ ነው። እኔ ቆሞ ቅር ሳልሆን የስራ ሰው ስለሆንኩ ነው። አሁን እዚህ ብቻዬን የሆንኩት ያው ስራ ስራ አደለ። በማንኛውም አጋጣሚ በሆነ ኬዝ ከህይወታችሁ ራቅ ብላችሁ የምሰሩ ስራ ሊኖር ይችላል። እኔ አሁን ስራ ቦታ ነኝ። ግን ደግሞ ቆሞ ቀር አይደለሁም እኔ ለማለት ያክል ነው። እና ወደ መጨረሻ ላይ ሙሉንም ባይሆን ያው ትንሽ ቆሞ ቀር እንዳልሆንኩ እንድታቆልኝ ያክል ነው። ወደ እናንተ ይዤ መጣሁት። ምክንያቱም ወደ እናንተ ይዞ መምጣት ነገ ለመዘቅዘቅ ስለሆነ አለምንም፣ ስራው ደግሞ እንዲዘቀዘቅብኝ አልፈልግም። ሀቢቢዬ እና የኔ ውድ ቤት ሰዎች፣ ምን ልላችሁ ፈልጌ ነው ዛሬ የመጣበት ጉዳይ፣ እንግዲህ ቴዲ እንግዲህ ባደረገው ነገር ተፀጽቶ ይቅርታ ስለጠየቀ ብዙዎቻችሁ ዛሬ ቻናል ይከፈትለታል ደግሞ ሰብስክራይብ አርጉ ልንባል ነው እያላችሁም ድካም ሆኖባችኋል። ይሄ እንግዲህ ያለ ነው እኮ ያለ ነው። እንደዚህ አይነት በነገራችን ላይ በሀይሚ በሴት በኩል መጥተው እንደዚህ አይነት ነገር ከውነው ሰብስክራይብ ይደረግ የሚባሉት ነገር በጣም ግርም ይለኛል። ምክንያቱም ያው ለሴት ቅድሚያ ለሴት በሚባለው ሴት ልጅ በደለ። ከዛ በኋላ ግን ነገሮች ሁሉ ለመልካም ነገሮች ነው ተብሎ ያው ይታለፋልና እና ሁልጊዜ ይቅርታ የተባለ በሰው ህይወት ውስጥ ገብቶ ብዙ ነገሮች ካለፉ፣ ከተበጣበጡ በኋላ ይቅርታ የሚለው ነገር ሁልጊዜ ያስቀኛል። እኔ በሁሉም ሁሉም ዩቲዩበሮች ላይ ማለት ነው በጣም ብዙ ነገር ብጥብጥ፣ ምንም በሉት ተበጣብጠው ተበጣብጠው ተፈናክተውም ሆስፒታል ገብተውም ምንም ብለው ብዙ ጊዜ ግርም የሚላይ ነገር ይቅርታ የሚባል ነገር ይዘው ይመጣሉ። ግን እኮ ይቅርታ እኮ መቀለጫ አልነበረም። ግን ያው የስራው ባህሪ ነው። ምን ይደረግ? ምንም ማድረግ አይቻልም። ያው ሁላችንም እዛው አለም ውስጥ ሆነን ያው እንዲህ አትበል እንዲህ አትበል ማለት ይከብዳል። ነገር ግን ይቅርታ ማለት እንደ ቁም ነገር በጣም ይቅርታ ይቅርታ ነው። ምንም እንትን የለውም። ግን ሰው የፈለገውን ነገር አድርጎ የልቡን ተናግረው በቃ የልቡን ደበደበም፣ መታም፣ አደማም ግርም የሚለኝ ፓርቲ ይሄ ብቻ ነው። በቃ ይቅርታ የሚባለው ነገር አይገርምም። በጣም የሚገርመኝ ፓርቲ ይሄ ነው። ሌላው ነገር ደግሞ ምንድን ነው፣ ሀይሚዬ ጥንጀሎቹ ከመጡ በኋላ ፍትህ እያሉ ጥንጀሎቹን ለብቻ ስክሮል እየተደረጉላችሁ ነው። ምክንያቱም ጥንቸሎቹ ከመጡ ጀምሮ ሰላም ተብለን አናቅም። ፍትህ በጥንቸሎች ተቀየር ነው የተረሳነው እያላችሁ ነው። ሀይሚዬ እንግዲህ ቤተሰቦችሽ እንደዚህ እያሉሽ ነው። በደንቡ ሰላም እንድትያቸው ዛሬ እንግዲህ እንጠብቃለን ማለት ነው። ይደርስሻል ብለን እናስባለን። ያው ልጆች አይደሉ እንዲህ ከልጆች ጋር ስለምትል ቴንሽኗ ሁሉ ልጆቹ ጋር ነው። ለዛ ነው። ሌላ ሲቀጥል ብሩኬ ሁለት ጥንቸል ባትገዛ ኖሮ በጥንቸሎቹ ትጣሉ ነበረ የሚልም ሰው አለ ማለት ነው። ያው ሁለት መሆናቸው ጥሩ ነው። አንደኛ ለእነሱም አይደብራቸውም፣ ሁለተኛ ነገር ለብሩኬ እና ለሃይሚም በጣም ጥሩ ነው ያሉት። ሃይሚም የራሷን ይዛ መኝታ ቤቷ ቁጭ ትላለች፣ ከዛ ብሩኪ የራሱን ይዞ ሳላ ቁጭ ይላል። ከዛ ተነፋፍቀው ይገናኛሉ፣ ጥንቾሎቹ ራሱ ማለት ነው። ስለዚህ ጥሩ ነው ያደረገው ብሩኬ። ነገር ግን እንደማይለያዩ ጥንድ ናቸው አይለያዩም ብሎ ነው የገዛቸው። ያው አለመለያየታቸው ለእነሱ ትልቅ ትምህርት የሚያስተምር ነገር አለው። አለመለያየታቸው ቤተሰቦች ማለት ነው ያው ሕይወት በምንም ነገር በምን ማንም ማለት የምታፈቅሩትን ሰው በምንም በምንም ብትለፉ ለማለያየት መጣር ምንም የማይሳካ ነገር ነው። ቴዲ የመጣበት ነገር በጣም የሚደብር ነው ባይዘወይ ግን እንደዚህ ሆኖ በማለቁ በጣም ደስ ብሎናል። በዚህ መልኩ መቋጨታቸው በጣም ደስ ይላል። ያው ብሩክም እንግዲህ በምንም እየተባለ በምን ማለት ነው ወደ ሀይሚ ህይወት እንደምንም ሊገባ በር ላይ ደርሷል ማለት ነው። ቤተሰብ እውነት እኔ ሳስበው ማለት ነው የሀይሚና የብሩክ የፍቅር በጣም በቃ የህይወት ውጣ ውረድ ነው። በቃ ማለት እንዴት ነው ሰው አሁን የሆነ ነገር ምንድን ነው አሁን የሆነ የምትደረደሩት ነገር አለ አይደል? እየፈለጋችሁ የምትደረደሩት ነገር ልክ የሃይሜና የብሩኬ ፍቅር እንደዛ አይነት ነገር ነው የሚመስለው የሆነ ነገር ሲመጣ በቃ የሆነ እንዳትወስድ ጥረት ሃይሜም የሆነ ነገር በብሩክ ሲመጣ የሆነ በቃ እሱ የሆነ እንዳይሆን ኩርፊያ በቃ የሆነ ጓግጭ አፈጣጠሯ ምናምን በጣም ደስ የሚል ነው። ብቻ የፍቅር ታሪካቸው እ ማለት ቢዘገብ ይሄ ይሄ ራሱ አንድ የህይወት አስተማሪ ነው የሚሆነው፣ ቤተሰቦች። ሌላው ሲቀጥል የሀይሚ ችግር ተፈታ፣ የብሩኬ ፍቅረኛስ ችግር እንዴት ነው የሚፈታው እያላችሁ ነው። ቤተሰብ እኮ ማያሳስባችሁ ማያስጨንቃችሁ ነገር የለም። በጣም እኮ ነው የምትጨነቁት። ግን የጨረቃ ፋሚሊዎች ልዩ እኮ ናችሁ፣ የምሬን ስነግራችሁ። የቴዲ ጉዳይ ተፈታ። ቻናሉን መጥተሁን ይከፈታል፣ ሰብስክራይብ አድርጎ እንባላለን። የብሩኬስ ቴክስት ስታደርግ የነበረችው እንዴት ነው? እንዴት ፈቱት? በምን አለቀ? ድጋሚ ደግሞ ነገር ቴክስት አደረገች ተብሎ ሊመጣ ነው ወይ የሚል እንትን ፖስት ተደርጎ አይቻለሁ። እና ይሄ ይሄ እኔም ጥያቄ ነው፣ በምን ደረጃ እንዳለቀ ይሄ እኔም ጥያቄ ነው። ኤንዌስ ያው እነሱ ያስተካክሉታል እንግዲህ። አይ ከቴዲ ጋር እንደዚህ አይነት ሰላም ይፈጠራል ብለን እኛ አላሰብንም። እንዲ የቴዲ እኮ በጣም ለየት ያ ነው። በቃ ቦርኬ ጥሎ ሄደ። እኔ እስከ ሻንጣ የጠቅለላ አድርጌ ፌመስ ጋ ሀይሚጋ ልግባ። በጣም የማይመስል ነገር እኮ ነው ባይ ዘ ወይ ድራማውን ያስመሰሉት ሀይሚ በብሩኬ እንደታመመች እና ብሩኬ እንዳሳመማት፣ ብሩኬ እንዳልተረዳት ነገር እንደዛ ሆኖ ይሱ ተረድቶ እሷን ሊንከባከባት ነገር በእንደዛ አይነት ኬዝ ነው። ድራማው አጀማመሩ ትላንትና ሲያስረዳ የነበረው ማለት ነው። ነገር ግን ያው አንዳንድ ጊዜ የተሰጣችሁ ገጸ ባህሪ ይጠፋባችሁና ወደ ሌላ ነገር ትገባላችሁና በጣም የሚገርም ነበረ። ብቻ ግን ያው ያስቃል፣ ምክንያቱም ጅማሬውና ጭራሺውን ስታስቡት ምንም በቃ የማይገናኝ ነገር ነው። ለማንኛውም ለእኛ ደስ ብሎናል። ብቻ በጥሩ በፍቅር እንድትኖሩ እኛ መልካም መኞታችን ነው። የጨረቃ ፋሚሊዎች ደስ ብሏችኋል። እንዲሁም ደግሞ የፈለጋችሁት ነገር መስራት ትችላላችሁ፣ እኛ እናያቸዋለን ብለው በቀደም ፍቃድ ሰጥተዋቸዋል ማለት ነው። አራት አምስት ሰው ስለጠላ ምንም አይነት ስራ ማቆም የለባችሁም። ሀይሚና ብሩኬ የፈለጋችሁ ነገር ስሩ። ነገር ግን እንደ ሀሳብ ብሩኬና ብሩኬ ሀይሚ እንዴት ነው? እንግዲህ አልገባኝም። የመኖሩ ነገር አብሮ መኖርና አብሮ መሆን ይለያያል ብላችኋል። እሱማ አፈቅርሻለሁ ማለት እና እወድሃለሁ መባባልም እኮ ይለያያል። ታቃላችሁ ስለዚህ ብዙም ያለያያቸው ነገር አለ። ብሩኪና ሀይሚ ሶ እናጣራለን፣ ሁሉም ነገር አጣርተን ወደ እናንተ ይዘን እንመጣለን ብለዋል። ስለዚህ እስከዛ ጠብቋቸው። ግን እኔ እኔ የሚገርመኝ ነገር ማለት ነው ሀይሚ እኮ በመሀል የሆነ ጊዜ ቀለበት ታደረግ ነበር። ያ ቀለበቱ ምንድን ነው? በውስጥ የተደረገ ነው? በውስጥ ተደግሶ ቀለበቱ ብሩኪ አድርጓል አላረገም? ያ የእኔ ጥያቄ ነው። አንድ ሰሞን እኮ በጣም በቃ ቀለበቱ እጇ ላይ ሲያምር ስታሽቃብጥበት የምር በጣም ያምር ነበረ። አሁን ውልቅ አርጋ ጣላችሁ እንዴት ነው ነገሩ? ይሄን እስኪ ግልጽ አርጉልኝ ጋይስ። ማንም ሰው ያደረጋል ቀለበት ግን ለምን አረገችው? ለምን አወለቀችው? የእኔ ጥያቄ ነው። ቤተሰቦች እና የእኔ ውድ ቤተሰቦች፣ ዛሬ ሽላች መጣሁ ይሄንን ይመስላል። በመጨረሻ ላይ ያው እኔ ቁሞ ቀር ላላችሁኝ ሰዎች ያው ዛሬ የተወሰነ ነገር አሳያችኋለሁ ነገር ግን ሙሉ ማሳየት አይጠበቅብኝም ምክንያቱም በምን ዳው በጎቹ ደሞ ሙድ ይዙበታል፣ ይዘቀዝቁታል። በምን ዳው ኮመንት ስር እየሳቀባችሁ ነው። ባይ ዘ ወይ ማለት ነው እኔን ቆሞ ቀረብላችሁ ስጽፉ እሱ እየሳቀባችሁ እንደሆነ እንድታቁ ነው። እና እዚ ጋር ስራና ስራ ብቻ ነው። ምን ሰራ ያለ ነው፣ እኛ ማለት ነው። ማንም ሰው የፈለገውን ይሳደብ፣ ግን ስትሳደቡ እናንተ ከሰው በታች እንደሆናችሁ እያወቃችሁ መሳደብ እንዳለባችሁ ነው የምነግራችሁ ማለት ነው። ያጣለማኝ ምንድነው ብላለች። ሀይሚ እኮ ናት ዛሬ ደግሞ ፖስተሯ ላይ እኛ እነሱ ተምረዋል እኛ ግን አልተማርንም ነው። ብቻ ጨርሻ ላይ ይወትም አለፈብኝ ስኮሮሩ እስኮሩ ማለት ነው። ሃይሜ ካለፈ ህይወት ከዚ ከዚህ ለምን አትማሪም ለሚላ ሰው ነው መልስ የሰጠችው። ሳትማር ቀርታ ሳይሆን ያው የስራው ባህሪ ስለሆነባት ነው ሃይሜ እንጂ፣ ይህን መማር መጀስ አቅቷት አይደለም። ሌላው ስምሪ ጠፍታለች። ለብሩኬ ሜሽን እያደረጋችሁ ስምሪ ትምጣ። ምንድነው ይሄ ሁሉ ጎረምሳ እያለ እነሱ ጋር ሆና አትማርም እንዴ? ምንድን ነው ለነገሩ እነሱ ጋር ከመጣች እናቴ ትምህርት ይረሳል። ስለዚህ ብቻ ባለችበት ሰላምቱን። ስምሪ በጣም ናፍቃኛለች። እውነት ለመናገር ፈልጓት፣ እስኪ ሚሽን አድርጉ እስኪ፣ ለብሩኪ ማለት ነው እንድትመጣ እና የኔ ውድ ቤተሰቦች ዛሬ ጀላች መጣት ቪዲዮ ይሄን ይመስላል። በሪያን ኮኮብ ነው እዚህ ጋር እንግዲህ ዘና ፈታ በሉበት ሙዚቃው፣ ለብሱ የሚመጥ ነው ነው ለእናንተ ደሞ ከደበራችሁ፣ አላቅም ለማንኛውም ይመቻችሁ። መልሺ ልውደድህ፣ መልሺ አው ከራሴ ቀንሺ፣ መልሺ ለአፍቅርህ፣ መልሺ አው ከራሴ ቀንሺ፣ ከወደድኩ በላይ ልውደድህ ጨምሬ አልበቃ ብሉኛ እስካሁኑ ፍቅሬ ሽፍንፍን አድርጌ ውስጤ ላኖርህ አልፈልግም ሊላ